ብዙ ጊዜ ለመለወጥ እናቅዳለን። ለምን አይሳካልን ነው? አሁን በለመድ ነው ኃጢአት ሁሉ መላሰን እንወድቅበታለን። በታሪክ ግኝቶች ውስጥ ግን ከተረጋገጡ የኢየሱስን እውነተኛነት ከሚያስረዱ ነገሮች መካከል አንዱ ይሄ ኮሃ ላይ የምትመለከቱት የሽራውድ ኦፍ ቱሪን ወይም ደግሞ በቶሪኖ የሚገኘው ኢየሱስ ተገንዞበት የነበረው ጨርቅ። ብዙ ጊዜ አባታቸውን ሳያዩ ያደጉ፣ አባታቸውን ሳያገኙ ያደጉ ልጆች እንደዚህ አይነት ኢሞሽናሊ ስቴብል ያልሆኑ ልጆች የመሆን እድል ስላላቸው ሰላም በህይወታችን እጅግ በጣም ጠቃሚ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁና እስከ መጨረሻ አብራችን ቆይታ በማድረግ አትርፉባቸው። ወደ ቪዲዮ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው? አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን? ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ። ለምሳሌ አንድ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት እንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ አንድ ሰዓት ነው የሚመች። ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። አንድ ሰዓት ካለ ሪፖርቱ አራት ሰዓት ቢፈጅ እስከ ንሳ ሊቆይ ነው። ከቤት አራት ሰዓት ላይ እራት ቀምሰ ሄድ ቢባል እስኪበሉ ስንት ይፈጃል? አምስት ሻይ ላፍላለ ቢባል ስድስት እዚህ ኋላ ምን ይሆናል አልነገርም? መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነገር ግን በተመሳሳይ ኃጢአት በተደጋጋሚ ብንወድቅም እንዴት ይህንን ኃጢአት ሰርቼ ወደ የእግዚአብሔር ቤት ይሄዳሉ ብለን ራሳችን ከቤተሰብ ፈጽሞ መራቅ የለብንም። አስተውሉ፣ ጠንካራ የሆነ አለት የሚሰነጠቀው በነጠብጣብ ውሃ ነው። እኛ ሁልጊዜ እየሄድን ወደ እግዚአብሔር ቤት ቃል እግዚአብሔርን የምንመገብ ከሆነ እመኑኝ፣ አንድ ቀን እንቀየራለን። አንድ ቀን ልጅ ለአባቱ ምን ያክል አወጣለሁ ዋጋ ምን ያክል ነው ብሎ ይጠይቋል። አባትየው ደግሞ ነገሩን በጥብ ያስረዳ ሊያስረዳው ሲፈልግ ድንጋይን አመጣና ይህን ድንጋይ ይዘ ወደ ገበያ ሄድ ከሄድኩም በኋላ ዋጋውን ሲጠይቁ ምንም በአፍ እንዳትናገር፣ በጣት ብቻ ሁለት ጣቶችን አሳያቸው ብሎ ይልከዋል። ወደ ገበያ ከሄደ በኋላም አንዲት አሮጊት ሴትዮ ታገኘዋለች። ከዛ በኋላ ልጅ ዋጋው ምን ያክል ነው ብላ ትጠይቋለች። እሱም አባቱ እንደነገረው ሁለት ጣቶችን ብቻ ያሳያታል። ሁለት ዶላር ብላ ያንን ድንጋይ በሁለት ዶላር ብቻ ገዝታው ትሄዳለች። እሱም እየሮጠ ሄደው ለአባቱ የሆነው ነገር ይነግረዋል። በሁለት ዶላር ገበያ ውስጥ እንደሸጠው ይነግረዋል። ነገሩ በዚህ ያላበቃም። እንዲሁም ደግሞ ወደ ሚዜም ላከው። ወደ ሚዜም ከሄደ በኋላ በአፉ ምንም ነገር እንዳይናገር ነገር ግን በጣቱ ሁለት ጣት ብቻ እንዲያሳያቸው ይነግረዋል። አንድ ሰውዬ ማግኝቶት ይጠይቋል እሱም አባትየው እንደነገረው ሁለት ጣቶቹን ብቻ ያሳየዋል ከዛም ሰውዬ ሁለት መቶ ዶላር ብሎ ያንን ነገር ይገዘዋል ማለት ልጅም በዚህ ተገርሞ እየሮጠ ሄደው ለአባቱ በሚዚየም ውስጥ ሁለት መቶ ዶላር ያንን ድንጋይ እንደሸጠው ከነገረ በኋላ በስተመጨረሻ አባት ድንጋዩ ወደሚያውቁ ውድ ማዕድን ወደሚሸጡበት ስፍራ ይልከዋል ልጁም ከገባ በኋላ በሆነው ነገር ይገረማል። በጣም ያብረቀርቁ ብዙ ድንጋዮች አሉ። ከዛም አንድ ሽማግሌ አግኝቶት ድንጋዩን ሲመለከተው ያንን ድንጋይ እድሜ ልኩን ሲፈልገው እንደነበረና ዋጋው ምን ያክል እንደሆነም ልጅን ይጠይቃል። ከዛም ልክ እሱም እንደተባለው ሁለት ጣቶችን ብቻ ሲያሳየው፣ ሁለት መቶ ሺህ ዶላር ብሎ በደስታ ያንን ድንጋይ ይገዘዋል። ከዛ ልጅም ሂዶ ለአባቱ በሁለት መቶ ሺህ ዶላር ድንጋይ እንደሸጠው ከነገረው በኋላ አባትየው ስለጠየቀው ጥያቄ እንዲህ በማለት ያስረዳዋል። አየ ልጄ፣ ድንጋዩ አንድ ድንጋይ ነው። የወሰድከው ድንጋይ ከአንድ ማዕድን ነው። ነገር ግን ወደ አንድ ቦታ ስትሄድ በሁለት ዶላር ሸጥከው። ወደ ሌላ ቦታ ወይም ደግሞ ድንጋዩ ወደሚያውቁ ስፍራ ስትሄድ ደግሞ በ2000 ዶላር ሸጥከው። ስለዚህ ልጄ ሆይ አንተ አዋዋልህ ነው የሚወስነው። ባልባሌ ቦታ በማይጠቅም ቦታ ከዋልክ ክብርን በሚያውቁ ከማያውቁ ሰዎች ጋር ከዋልክ ያ ዋጋ አይሰጡም። ነገር ግን የሰው ልጅን ክብርን ከሚያውቁ ለክብር በሚመጥን ቦታ ላይ ደግሞ ከዋልክ ላንተ ክብር ይሰጣ ብሎ አስተማረው። እስቲ ልጠይቃችሁ፣ የሰው ልጅ ዋጋው ምን ያክል ነው? ኮመንት ላይ ሙልስልኝ። እኔ እንግ ብትጠይቁኝ የሰው ልጅ ዋጋው አንድ ድንጋይም አይደለም አልማዝም አይደለም ዓለም ሁሉ ተሽጦ እንኳን የአንድ ዘላላ ጸጉሩ ዋጋ አይወጣም። ለምን ቢባል ሰው የተገዛው በክርስቶስ ደም ነውና። በታሪክ ግኝቶች ውስጥ ግን ከተረጋገጡ የኢየሱስን እውነተኛነት ከሚያስረዱ ነገሮች መካከል አንዱ ይሄ ኮሃ ላይ የምትመለከቱት የሽራውድ ኦፍ ቱሪን ወይም ደግሞ በቶሪኖ የሚገኘው ኢየሱስ ተገነዞበት የነበረው ጨርቅ አንድ ትልቅ የታሪክ ምስክርነትን የሚያሳይ ነው። ርዝመቱ አራት ሜትር የሚያክል ሲሆን ዮሴፍና ኒቆዲሞስ ኢየሱስን ከመስቀል ላይ አውርደው በአዲስ መቃብር ውስጥ እንዳኖሩትና እንደገነዙት በወንጌል የምናነበው እውነታ ነው። በዛም ኢየሱስ ባረፈበት መቃብር ላይም ጨርቁ ተደርጎ የኢየሱስ አካል ካረፈ በኋላ ድጋሚ ደግሞ ያ ጨርቅ በላዩ ላይ እንደተሸፈነ የሚያሳይ ነው። በርካታ ሳይንቲስቶች ከስድስት መቶ ሺህ ሰዓታት በላይ ጊዜ ወስደው ይህንን ጥናትና ምርምር ለማድረግ ችለዋል። በሰው እጅ እንዳልተሰራ የተረጋገጠ ነገር ነው። እና በሚገነዝበትም ጊዜ ኢየሱስ እጆቹንና እግሮቹን የተቸነከረበት ቁስል፣ ጀርባውን የተገረፈበት የግርፋቱ የጀርባው ቁስል፣ እንዲሁም ደግሞ በራሱ ላይ ተደርጎ የነበረው የሾክ አክሊል ያ ከነደሙ ነበር በመገነዝ ውስጥ ያደረጉት። ምክንያቱም ለምንድን ነው? የአይሁድ ሰንበት እየመጣ ስለነበረ ብዙ ስራዎችን መስራት የማይቻልበት የሚከለከልበት ሰዓት ስለደረሰ አጣድፈው ኢየሱስን በዛ በመቃብር ላይ እንዳኖሩት በወንጌልም እናነባለን። በዚህ መሃል ነው እንግዲህ ይህ ኢየሱስ ፊቱን የሸፈነው አካሉን እንዳለ ሸፍኖት የነበረው ከላይለን የተሰራው የመገንዝ ጨርቅ ላይ በከፍተኛ ብርሃን ሊመነጭ በሚችል መንገድ ከብርሃኑ ያ የቁስሎቹ በደሙ አማካኝነት በዚህ በጨርቅ ላይ ታትሞ ይገኛል። ስለ ኢየሱስ ያለን ምስልና ሀሳብ ይሄ የምትመለከቱት ምስል ማለት ነው ከዚህ ከሽራውድ ኦፍ ቱሪን ከምንለው ከዛ የተገኘ ነው። የኢየሱስን እውነተኛነት፣ የሕማሙና የትንሣኤውን እውነተኛነት በታሪካዊ መረጃ የሚያረጋግጥ እና የሚያስረዳ አንድ ትልቅ እውነታ ነው። በመግነዙ ላይ ስላለ ስዕል እንዲህ ደግሞ ስለ ቬሮኒካም የእኛ የቅዱስ ቤተሳናችን ሊቃውንትን ብዙ ነገር ብለውበታል። ለምሳሌ ጥንታዊ በሆነ መጽሐፍ ላይ የቅዱስ ቤተሳናችን ታሪክ በሚለው ላይ ተጽፏል ማለት ነው። እና በዚህ ስዕል ላይ ብዙ ጥናት ተደርጓል። ሌተስ በሚባል ቴክኖሎጂ ታግዘው ማለት ነው። እና ምንድነው ያሉት ተመራማሪዎቹ በሰው እጅ ያልተሰራ ፈጽሞ ሊሰራ የማይችል ተአምራዊ ስዕል እንደሆነ መረጋገጫን ሰጥቷል ማለት ነው። ለምንድን ነው በሰው እጅ ሊሰራ የማይችል የተባለበት ምክንያት? አንደኛ ነገር ስዕሉ ስሪዲ ነው። ቁሞት አለው፣ ጎን አለው፣ ጥልቀት አለው። በስዕል ደረጃ ስሪድ የሚባል ነገር የለም። ያው የምናየው የሚባለው ነገር ስሪድ የሚባል ጀስት ለአይናችን ለእይታ ነው እንጂ ስሪድ የሚባል ነገር የለም። ምክንያቱም ስዕል ጥልቀት ስለሌለው ማለት። ይህ ግን ስሪድ ነው ስዕሉ። አንደኛ እሱ ነው። እንዲሁም ደግሞ ስዕሉ ምንም አይነት ቀለም የለውም። ምንም አይነት ቀለም ያለ ቀለም የተሰራ ስዕል ነው። ታዲያ በምን ተሰርቶ ሊሆን ይችላል ብሎ ሀሳባቸውን ሲያስቀምጡ ምንድነው ያሉት ጌታችን ኢየሱስ ክርስቶስ በሚነሳበት ሰዓት በታላቅ ብርሃን ከአእምሮ በላይ በሆነ ብርሃን አብርቶ ነውና የተነሳው ከብርሃኑ የተነሳ ስዕሉ ተስሏል ብለው ሀሳብ ያቀርባሉ። የሚደንቅ ነገር ነው። እስቲ ስለ ስዕል ማንሳታችን ካልቀረ እኛ ኦርቶዶክሲያን በቤታችን ቅዱሳት ስዕላትን እንጠቀማለን። የቅዱሳት ስዕላትስ ትርጉሙን እናውቋለን? ለምሳሌ ምስለ ፍቁር ወልዳን ስዕልን ቤታችን እንጠቀማለን። ትርጉም ምን ያክል ነው የምናውቀው? ድንግል ማርያም በእጇ ላይ ጨርቅ ትይዛለች፣ ሁለት ጣቶቿን ታወጣለች። ራሷ ላይ አክሊል አለ። በጌታችን ኢየሱስ ክርስቶስ ራስ ላይ ደግሞ አክሊል አይደረግም። በውስጥ ቀይ ቀሚስ ልብስ አድርጋ ትሳላለች፣ ሰማያዊ መገናጸፊያም ትለብሳለች። ይህ ትርጉሙ ምንድን ነው እናውቋለን? እኔ እንደ እግዚአብሔር ፍቃድ የቁርሳን ስርዓትን የምሰራ ወንድማችሁ እንደመሆኔ አንድ ነገር ላካፍላችሁ። ሳብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም ኦርቶዶክስ ከሆናችሁ ይህ ቻናል እጅግ በጣም ይጠቅማችኋልና ሳብስክራይብ አድርጉ። እንዲሁም ደግሞ ላይክ ሼር እያደረጋችሁ ኮመንት ጻፉ፣ እና ቪዲዮ ቫይራል እንዲወጣ ዘንድ አድርጉ። ለምን ቢባል ሌሎች ሰዎችም አግኝተው እንዲጠቆምበት አብራችሁኝ አገልግሉ። ስለዚህ ስለ አንዱ ነገር ልንገራቸው ያልኳቸው ነገር ድንግል ማርያም ሰማዊ መጎናጸፊያን ለብሳ ትሳላለች። ለምን ቢባል እርሷ ድንግል ማርያም እናታችን ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት ዳግማዊት ሰማይ መሆናል ለማመልከት ነው። እንዲሁም ደግሞ በብሉይ ኪዳን የነበረ ታቦት የሚለብሰው ሰማያዊ ጨርቅ ነበረ። ታቦት ማለት ቃል በቃል ትርጉሙ ማደሪያ ማለት ነው። የምን ማደሪያ ሲባል የሁለቱ ጸራት የአስርቱ ቃላት ነው። ስለዚህ በአዲስ ኪዳን ደግሞ የአማናዊ ቃል የክርስቶስ ማደሪያ የሆነች እናታችን ቅድስት ድንግል ማርያም ናትና ታቦት ተብላ ቤተሳናችን ትጠራለች። ስለዚህ በብሉይ ኪዳን የነበረው ታቦት ሰማያዊ ልብስ ይለብስ እንደነበረ ሁሉ እናታችን ቅድስት ማርያም ደግሞ ሰማያዊ መጎናፀፊያን ለብሳ ትሳላለች ማለት። ሌሎች ትርጉሞች ደግሞ በየአንዳንዱ ቪዲዮ እግዚአብሔር ፈቅዶ የምነግራቸው ይሆናል። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን አሁን ሲንግል ማም መሆን በጣም እንደ ብርቅ እየተቆጠረ እንደ ፋሽን እየተነገረለት ይገኛል በየሜዳው በየእንትኑ ማለት። ነገር ግን ስለ ሲንግል ማም ሲነገር ስለ ህፃናት ውስጥ ይወራል። ህፃናት አባታቸውን ሲያጡ ምን አይነት የአእምሮ የአስተሳሰብ ችግር እንደሚያመጣባቸው ምን አይነት ተጽዕኖ እንደሚያመጣባቸው ታስቦ ያውቃል? እስኪ ወንድማችን የሚለው ነገር አብረን እንከታተል። ሰዎች ከተጋቡ በኋላ የሚኖሩት ለልጆቻቸው ነው። ማለት ከተጋባችሁ በኋላ እናንተ የላችሁ፣ አንተም የለህም፣ አንቺም የለሽ፣ ሳክሪፋይ እናረጋለን። በትክክል ወንዱም ሳክሪፋይ ያደርጋል፣ ሴቷም ሳክሪፋይ ታደርጋለች። ለማ ለልጆች ጤንነት ሲባል ነው። በተለይ ብዙ ጊዜ አባታቸውን ሳያዩ ያደጉ አባታቸውን ሳያገኙ ያደጉ ልጆች እንደዚህ አይነት ኢሞሽናሊ ስቴብል ያልሆኑ ልጆች የመሆን እድል ስላላቸው ምናልባት ነገ የምንፈራቸው አይነት ቴረብል የሆኑ ችግሮችን የሚፈጥሩ ልጆች ከዛ ፋሚሊ ውስጥ ሊወለዱ ይችላሉ እና ቤተሰብን ኪፕ ማድረግ በጣም ኢምፖርታንት ነው። በተለይ አባት የሆኑ ሰዎች ደግሞ ለልጆቻቸው ፕሬዘንት መሆን ልጆቻቸው ማግኘት ከልጆቻቸው ጋር ጊዜ ማሳለፍ አታችመንት መፍጠር፣ ከልጆቻቸው ጋር ካራክተሮችን ዲዛይን ማድረግ ለልጆቻቸው። አንዳንዴ አባት የሚያስተምረው ስትራግል አለ። ልጁን የሚያስተምረው ስትራግል ከአባት ጋር ሆኖ መውደቅ፣ ከአባት ጋር ሆኖ መነሳት፣ አባትህን እያየህ አንዳንድ ነገሮች ማድረግ። አባታችሁ ሁሉን ማድረግ የሚችል ሰው አይደለም፣ አባታችሁ ፈላጅ ቆራጭ አይደለም፣ አባታችሁ ጊዜር አይደለም። ነገር ግን በልጅነታችሁ እሱ ፊገር የሆነ ሆፕ ይሰጣቸው የሆነ ተስፋ ይሰጣቸዋል። የሆነ ነገር እንኳን ማድረግ ስትፈልጉ ባካፕ እንዳላችሁ ታስባላችሁ። ስለዚህ በኮንፊደንስ ታደርጋላችሁ። ለመውደቅ እንኳን ስትሄዱ በኮንፊደንስ የመውደቅ እድል ይኖራቸዋል። ምክንያቱም ሰንባሪ ያነሳቸዋል። ነገር ልጆች ኢሞሽናቸውን ሬጉሌት ማድረግ ስለማይችሉ ፍሮይድ እንደሚለው ኢድ ኢጎና ሱፐር ኢጎ አለና ልጆች የመጀመሪያ እድሜያቸውን የሚያሳልፉት ይሄ ኢድ የሚባለው ስቴጅ ላይ ስለሆነ ወይም ዝም ብሎ የፈለጉትን ኢሞሽን ራን በማድረግ ላይ ስለሆነ ዴቨሎፕ የሚያደርጉት ኢጎቸው በኋላ ስለሆነ ዴቨሎፕ የሚደረገው አባት ባለበት ቦታ ዴቨሎፕ የተደረገ ኢጎና አባት በሌለበት ቦታ ዴቨሎፕ የተደረገ ኢጎ በጣም ልዩነት አለው። ምክንያቱም አባት ከሌለ ያ ኢጎ ፍራጃይል ነው የሚሆነው። የሆነ ነገር ሲፈጠር ሰንባሪ ተነስቶ እንኳን ቢተቸው በቃ በቀላሉ ኢሪቴትድ ይሆናል፣ ይበሳጫል። ኢሞሽኑ በጣም ሀይ ይሆናል፣ ሬጉሌትድ አይሆንም፣ አግሬሲቭ ይሆናል። ወንጀል ጥቃት የምትሏቸውን ነገሮች ለማድረግ የሚጋበዝ ሰው ይሆናል። ስለዚህ ሶሳይቲውን ለማትረፍ ቤተሰብን ማትረፍ ነው የመጀመሪያው ወሳኝ ነገር። ወንዶች ልጆችን ለማትረፍ አባት ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ሴቶች ልጆች በጣም ስትር ያሉ ሴት የሆኑ በጣም ቆንጆ ካራክተር ያላቸው ሆነው እንዲያድጉ ከተፈለገ አባታቸው ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ለድርድር የሚቀርብ ነገር አይደለም። ይህን ስንል ደግሞ አባትየው አባት መሆን መቻል አለበት፣ ወይም ትክክለኛ ልጆቹን የሚቀርጽ ፕሮፐር ማነር ያለው የአባት ካራክተር የሚያሳይ አባት መሆን መቻል አለበት። አት ሴም ታይም። ስለዚህ አባት የሆናችሁ ሰዎች ለልጆቻችሁ አባት ለመሆን ሞክሩ።